አካልህ እየነደደ ምንም ስሜት ባይኖረህ ተቃጥለ ታልቅ ነበር። ባላየሁ አቅጣጫ ስለት እየወጋ ስቃዩ ባይሰማህ ለሞት ይዳረገ ነበር። ስለዚህ ህመም በራሱ ኒዕማ ነው። የህመም የስቃይ ስሜት ለደረሰብህ ጉዳት ህክምና እንድትፈልግም ያነሳሳሃል። ባይሆንማ ጠላል ነው እያልክ ትዘናጋ ነበር። ይህ የሚሆነው ታዲያ አካል ህያው ሲሆን ነው። አካላችን በድን ቢሆን ለሚደርስበት ጉዳት ምላሽ አይሰጥም። ህመም፣ ስቃይ አይሰማውም። ሞቷላ። የሞተ አካል ምን ይሰማዋል? በእርግጥ ማውራት የፈለግኩት ስለ አካላዊ ህመም አይደለም። ሰው ኒዕማነቱን ቢዘነጋም ስሜቱን አያጣውም። ይልቅ ወንጀል በቀልባችን ላይ የሚያደርሰው ቁስለት ይሰማናል ወይ ማለት ነው የፈለግኩት። ወንጀል በደል ግፍ ፈጸምን የሚሰማን የህመም ስሜት አለ። ወንጀል እኮ ያቆስላል ወንድሞቼ፣ ወንጀል እኮ ያሳምማል እህቶቼ። ታዲያስ

ኀጢአት መሥራታችን አይደለም ትልቁ ሊያሳስብን የሚገባው። ምክንያቱም የሰው ልጅ ሁሉ አጥፊ ነው ከጥፋትም ይመለሳል። ነገር ግን ሊያሳስብን የሚገባው ኀጢአት ከፈጸምን በኋላ ምንም አይነት ቁጭትና ጸጸት ካልተሰማን ነው። ትልቁ አደጋው ኢማን ሲፋፋ ቀልብም አብሮት ይፋፋል። በፍቅር እንጂ በጥላቻ የተሞላ አይሆንም። ልስላሴን እንጂ

ስራዬ ብሎ ፍጡራንን አይከታተልም። የኢማን ሀብት ረጋ ያለ ነው። ለሁሉ ያዝናል፣ ሁሉን ያግፋል፣ ለሁሉ ይራራል። ያስባል እንጂ አይኮሳተርም። ይጠራል እንጂ አይገፈትርም። ያስተምራል እንጂ በጭፍን አይኮንንም። ጥሩ ይጠረጠራል እንጂ አይሰልንም። ወዳጄ ከመለያየት ብዛት የተነሳ ሁለት ተመሳሳይ አቋም ያለው ሰው እንኳን እየጠፋ ባለበት በዚህ ዘመን የሚያዋጣህ ዒልም ነውና በሱ ላይ በእጅጉ አተኩር። ይሄ ነገርም አለ እንዴ ብለህ ላለመደናገር ከፈለግ፣ ለዲን ዕውቀት ሰፊ ጊዜ ስጥ። ብዙ ተማር፣ ብዙ አዳምጥ፣ ብዙ አንብብ ፍቅርንና እዝነትን ከሚያስተምሩ ከሰከኑና ከጠለቁ ዑለሞች ጋር ተቀማመጥ። ዲንም ብቻ ሳይሆን ህይወትን ትማራለህና ግራ ላለመጋባት ከፈለክ እውቀትን በደረጃ ተማር። አሊፍ ተብሎ ነው ባ የሚባለው፣ ቀለል ከሚለው ወደ ከባድ፣ ከጅምላ ወደ ዝርዝር

ያለ አቅሙ የሚንጠራራው ነው። ትምህርት ከሌለ መወዛገብ ሁሌም ያለ ነው። ግራ ገባኝ ከማለት ችግርን በእውቀት መፍታት የተለያየንባቸውን ጉዳዮች ለሌሎች ስናስረዳ አላህ ስርዓቱን ይስጠን። ወደ ትክክሉም ሐሳብ እሱ ይምራል። ነፍሳችንን ያጥራልን እርሱ ካሳወቀን በላይ የምናውቀው ነገር የለምና። በአዲሱም ሆነ በድሮ የህይወት ቀመር መሰረት ዛሬ ትናንት፣ ነገም ዛሬ መሆኑ የግድ ነው። የተነሳውም ይወድቃል፣ አሮጌው አዲስ ይሆናል፣ ሕፃኑ ይጎረምሳል፣ ወጣቱ ይሸመግላል፣ ኮረዳዋም አሮጊት ትሆናለች። ጊዜ የማያደበዝዘው እንዳለ እንደነበረ የሚቆይ ማንም የለም። ሁሉም ትዝታቸውን ብቻ ጥለው በነበር መርከብ ይሳፈራሉ። የሰው ልጅ ከንቱ ባዶ ነገርን ይመስላል። ዘመኑም እንደ ጥላ በነበር ያልፋል። ታሪኩም ከካቻምና አምና ከአምናም ዘንድሮ እየደበዘዘ ይሄዳል። ወዴት ነው የምትሄደው አትበሉ፣ ወደ መቃብርና ወደ አኺራ እየሄድኩ ነው። ወደዚህች ዓለም የመጣበትን ዓላማ ያላወቀና ታሪኩን አሳምሮና ተጠንቅቆ በእጁ ያልጻፈ ሰው ነገ ከከሳሪዎች ነው የሚሆነው። በዚህች ምድር ላይ ሳለ ለራሱም ሆነ ለማህበረሰቡ የአንዲት መስመር ያህል ጥቅም ያልሰጠ ሰው በህይወት ቢኖርም እንኳ ከሞቱት አይሻልም። ኖሯል ተብሎም አይመዘገብለትም። አላህን የማያውቅ ሰው ሙት ነው፣ በድን በምድር ላይ ቢንቀሳቀስ ምን ትርጉም አለው?

የማይነፍሰው የጊዜ ነፋስ ከቀደሙን ጋር ወስዶ ሳይቀላቅለን በነበር መዝገብም ሳያሰፍረን ለራሳችንም ሆነ ለሌላው መትረፍ የግድ ይላል። መድከም መሮጣችን ነበሩ ተብለው ከሚዘጋባቸው ሳይሆን አሉ፣ ሕያው ናቸው ከሚሰኙት ተርታ ይሆን ዘንድ የዘውትር ሥራና ጥረት ያስፈልገናል።

የእስልምናን እና የሙስሊሙን ጉዳይ እናስቀድም ነበር። ለአንድነታችን እንጨንቅ ነበር። በተለያዩ አንጃዎች ባልተከፋፈልን ነበር። ለስሜታችን አንሞክትም ነበር። የጎሪጥ አንተያይም ነበር። አንዳችን በሌላው መጎዳት አንስቅም ነበር። በደንብ ብንሰማማ ኑሮ በዲናችን ኩሩ፣ ሂጃባችን ሙሉ፣ ሃያአችን ጥሩ ይሆን ነበር። ሂጃባችን የተቆረጠው የተወጠረው የተጣበቀው በደንብ ስላልሰማን ነው። በደንብ ብንሰማ ሰማ ከሃይፍ እንደ ጠራን ወደ ሶላት እንፈጥን ነበር። ቆዳ ያለብንን ጾም ወዲያው እንመልስ ነበር። ሱብሂ ለመነሳትም አይጫጨነንም ነበር። በደንብ ሳንሰማ ስንቅር ምን እንሆናለን መሰላችሁ? አዛን መውጣቱን እየሰማን ኑ ወደ ሰላት እየተባለ ወደ ሌላ ጉዳይ እናቀናለን። ከአላህ ጉዳይም ጉዳያችንን እናስቀድማለን። መስጊድ

ለወላጆቻችን በአግባቡ አንታዘዝም። ተላላቆቻችንን አናከብርም። ዝምድናዎቻችንን አንቀጥልም። ስለ ሥራችን ሓላል ሓራምነት አንጨነቅም። ምን ችግር አለው እያለን ወንጀል እንሰራለን። ሓላል ሓራምነታቸው ያልተለየ አጠራጣሪ ነገሮችን እንደዋዛ እንዳፈራለን። በደንብ አልሰማንም። በደንብ ብንሰማማ ኑሮ በሰራነው ኃጢአት ወደ አላህ እናለቅሳለን እንጂ አንስቅም ነበር። የሙስሊሙን ሀቅ እንጠብቅ ነበር። ሰላምታ ሳንሰጣጥ አንተላለፍም ነበር። የታመመውን እንዘይር፣ የሞተውን እንሸኝ ነበር። ከሙስሊም ግብዣ አንቀርም ነበር። ወደ አላህ ስብሓንሁ ወተዓላ መንገድ እንጣራ ዳዕዋ እናደርግ ነበር። ስንነግድ አንዋሽም ነበር። ሪባ ወይም ወለድ መገበያያ አካባቢ ድርሽ አንልም ነበር። የተውበት በር ክፍት ሆኖ ሳለ ቆይ ቆይ ነገ አንልም ነበር። የሰሙትማ ግዴታዎቻቸውን በአግባቡ ተወጥቶ

ካቋማቸው በደንብ የሰሙት ለዚህ ዲን ዋጋ ከፍለዋል። ታስረዋል፣ ተርበዋል፣ ተሰደዋል፣ ተንገላተዋል፣ ደህይተዋል፣ ታመዋል፣ ቆስለዋል፣ ደምተዋል። ሙሉ ንብረታቸውን ለአላህ መንገድ ሰጥተዋል፣ የሚወዷትን ነፍስ ሰውተዋል። በደንብ የሰሙት

የሰሙ ሰዎች ትእዛዙ እስኪደገምላቸው አልጠበቁም። ቆሙ ሲባሉ ቆሙ፣ ተነሱ ሲባሉ ተነሱ፣ ስሩ ሲባሉ ሰሩ፣ ተው ሲባሉ ተው። በደንብ የሰሙት ሶሓቦች ኢስላምን ለመከላከል ከፊት ነበሩ። በድር ላይ የሐምዛ ተጋድሎ ይነገራል። ውሑድ ላይ

ሙስሊም በሰማውና በታዘዘው ልክ ነው ስኬቱ። በደንብ የሰሙት ሁሌም ስኬት አላቸው። በሁለቱም ዓለም የበላይ ናቸው። ሰምተው የታዘዙት የጀነት ናቸው። ሰምተናል አንበል፣ አልሰማንም። እስቲ ለአፍታም ቢሆን ቁርአን የሚለውን በደንብ እንስማ። መልክተኛ ዓለይሂ ሰላት ወሰላም የሚሉትን በደንብ

የለህም ታላቅነህ አቻ የለህም። እርሱን የሚመስል አንዳችም ነገር የለም። እርሱ ሰሚው፣ ተመልካቹ ነው። ያ አላህ እኛ መዋቾች፣ አንተ ሕያው፣ እኛ ድሆች፣ አንተ ሀብታም፣ እኛ በሽተኞች፣ አንተ ፈዋሽ፣ እኛ ደካሞች፣ አንተ ብርቱ እኛ ጎዶሎች አንተ ሙሉ። ለዚህም ነው ድሆች ሀብታም ከሆነው ጌታ ይለምናሉ። ሟቾች ሕያው የሆነውን ፈጣሪ ይማጸናሉ። ደካሞች ለኃያሉ አምላክ ያጎበድዳሉ። በሽተኞች ፈዋሽ ወደ ሆነውን ሐኪም አቤት ይላሉ። እናንተ ሰዎች ሆይ